ሰላም ጤና ፍቅር በረከት ተመኝንላችሁ፣ ውድ ቤተሰቦቻችን ከያላችሁበት የዓለም ዳርቻ ሁሉ እንደምቆያችሁን በአንድ አዲስ እና አነጋጋሪ መረጃ ተገናኝተናል። ይህ መረጃ ቻይናን የተመለከተ ነው። ቻይና አንድ አስደሳች ውሳኔን ወስናለች የሚል መረጃ ወጥቷል ማለት ነው። ይህ መረጃ ምን ይመስላል፣ ትክክል ነው ወይስ አይደለም የሚለውን እናጣራለን ማለት ነው። ግን ደግሞ ጉዳዩ ይሄ በግሌ በጣም አስደስቶኛል። እንደዚህ አይነት እርምጃ ያውም በቻይና መወሰዱ ከፍተኛ የሆነ እርምጃ እንደሆነ ነው የሚሰማኝ፣ ማለት ነው ይሄ ግብረ ሰዶማውያን የተመለከተ ነው። ቻይና የግብረ ሰዶማውያን ይዘት ያላቸውን አፕሊኬሽኖች፣ አፕልን ማለት ነው፣ በማስገደድ ከአፕል ስቶር ላይ ማስወረዷ በጣም በርካቶችን አስገርማል፤ ገሚሱን ደግሞ ፀጉር አስነጭቷል ማለት ነው። ይህ መረጃ ምን ይመስላል የሚለውን ከእናንተ ጋር እንፈትሸዋለን። አብራችሁን ስለምትሆኑ ከወዲሁን አመሰግናለን። ሮማን ፀጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። እንግዲህ ወደ ኋላ ላይ ሄደንም ነው ምንፈትሻለን ቻይና ከግብረ ሰዶማውያን ጋር እንደ ሀገር እንዴት ነበር የምትቀበላቸው የሚለውን እናያለን። ለምንስ ነው በጣም የተስፋፋው ቻይና ላይ ሚለውንም ነው ምንፈትሸው ካመጣጡ ጀምሮ። መጀመሪያ ግን አሁን ትኩረት የምናደርገው ዛሬ የወጣው መረጃ ላይ ነው። አፕል የቻይና መንግስትን ትዕዛዝን በማክበር በቻይና ውስጥ ሁለት በጣም ታዋቂ የሆኑ የግብረ ሰዶማውያን ዴቲንግ መተግበሪያዎች ከአፕ ስቶር ላይ አስወግዷል ማለት ነው። መተግበሪያዎቹ የቻይና የሳይበር ስፔስ አስተዳደር በሰጠው ቀጥተኛ ትዕዛዝ ከኤልኦኤስ እና ሌሎች ብዛት ያላቸው የአንድሮይድ ስቶርስ ላይ እንዲወርዱ ተደርገዋል። የአፕል ቃል አቀባይ እንዳለውም የምንሰራባቸው ሀገሮችን ህግ እናከብራለን፣ ለዚህም የቻይና የሳይበር ስፔስ አስተዳደር በሰጠው ትዕዛዝ መሰረት ሁለት መተግበሪያዎችን ከቻይና ስቶር ላይ አስወግደናል በማለት በኢሜይል መግለጫ ሰጥተዋል ማለት ነው። ቻይና በሀገሯ ውስጥ የነበሩ በር በርካታ የግብረ ሰዶማዊ መብት ተሟጋች ድርጅቶችን ዘግታለች። እንዲሁም በማህበራዊ ሚዲያ የሚተላለፉ የግብረ ሰዶማዊ ይዘት ያላቸውን ይዘቶች ከፍተኛ ቁጥጥር ታደርጋለች፣ አካውንቶችንም ትዘጋለች። ይሄ በጣም የሚገርም እርምጃ ነው። አፕል ግብረ ሰዶማዊነትን በማቀንቀን ከፊት የሚሰለፍ የግብረ ሰዶማዊያንን መብት በምንም አይነት ሁኔታ እንደማይደራደርበት የሚናገር ድርጅት ቢሆንም ትልቅ የገበያ መዳረሻው የሆነችው ቻይና ግን መጋፈጥ አልፈለገም ማለት ነው ይህ ታዲያ እጅግ በጣም ለእኔ አስገራሚ ብየዋለሁኝ በግሌ ማለት ነው። በጣም ነው ደስ ያለኝ። ልክ እንደ ሩሲያ ማለት ነው። አሁን ሩሲያ እንደዚህ አይነት እንቅስቃሴ ሲያደርጉ የተገኙ የውጭ ሀገር ዜጎች ራሱ ወዲያው እንደሚባረሩ ነው ያወጣቸው። ባለፈው ደግሞ ብላድሚር ብላድሚሮ ፑቲን እያንዳንዱን እነሱ ይገኙበታል የተባለውን አካባቢ በሙሉ እንዲከረቸም አድርጓል። ለዚህ ለአንዴና ለመጨረሻ ጊዜ ነው ይህን ነገር ማደርገው ከዛ መወስደው እርምጃ ገር የከፋ ነው ብሏል ማለት ነው። ስለዚህ ቻይና በዚህ የምትቀጥል ከሆነ የብላድሚር ቭላድሚር ፑቲንን መንገድ ትከተላለች ብዬ ያስባለሁኝ ማለት ነው። ይህ በጣም አስደሳች መረጃ ነው። የቻይና የግብረ ሶዶማውያን ታሪክ ከጥንት ጀምሮ የነበረ ነው። ውስብስብና ተለዋዋጭ ነው አመለካከቱ፣ ተቀባይነቱ፣ ከልካይነቱ ምድሉ በብዙ ነገሮች ማየት እንችላለን። በጥንታዊ ቻይና፣ በተለይ ደግሞ በሀን ስርወ መንግስት ከ206 ዓመተ ዓለም እስከ 220 ዓመተ ምህረት ለግብረ ሶዶማውያን ያለው አመለካከት በአብዛኛው ግልጽና ታጋሽ የነበረ ሁሉም ሰው እንደፈለገ እንዲሁም የሚፈቅድ ነበረ። የግብረ ሰዶማዊነት ግንኙነት እንደ የሕይወት አካል ይቆጥሩት ነበረ። ሃይማኖታዊ ወይ ፍልስፍናዊ ተቃውሞ አልነበረም እንደ ምዕራቡ ዓለም ክርስትና ማለት ነው። ስለዚህ በጣም ብዙ ነገሮች ራሱ በዚህ ጉዳይ ላይ ታሪኮች አሉ፣ የተጻፉ ታሪኮች አሉ። የተቆረጠው እጅጌ የሚል በአማርኛ ሲተረጎም የተቆረጠው እጅጌ ፍቅር የሚል ርዕስ የተሰጠው አንድ ፊልም ራሱ ተሰርቷል የተባለው ፊልሙን አሁን በግሌ ማግኘት ባልችልም ማለት ነው እና ይሄ በጣም ታዋቂ ታሪክ ሲሆን የፍቅርና የንጽህና ምልክት ሆኖ እየታየ እና በጣም በታሪክ ውስጥ የሚያነሱት ነው። ዋና ገጸ ባህሪያቱ ምንድነው? ንጉሰ ነገስቱ የኢምፓየሩ ማለት ነው እና የእርሱ ወዳጅ ባለ ለመዋል ዶንግሽያን የሚባለው እውነተኛ ታሪክ ነው እና ይህንን ነው የቀየሩት፣ ማለት ነው ታሪኩ አንድ ቀን ንጉሰ ነገስቱ ከዶንግሽያን ጋር በአንድ አልጋ ላይ ይተኛሉ፣ አሽከሩና ንጉሱ ማለት ነው። ንጉሰ ነገስቱ ሲነቁ ዶንግሽያን የተቆረጠ እጅጌ አንገታቸው ላይ ያገኛሉ ማለት ነው። እና ንጉሰ ነገስቱ እንቅልፉ በጣም ተኝቶ ስለነበረ እንቅልፉን ላለማደፍረስ ሲል ልብሳቸውን ከመሳብ ይልቅ እጅጌያቸውን ቆርጠው የተነሱት አገልጋዩ የሚል ነው ይዘቱ። እና ይህ ድርጊት ለተወዳጁ ያላቸውን ጥልቅ ፍቅርና አክብሮት ያሳያል። እና ይህም ነገር ሁለቱ ወንዶች በአንድ ላይ በተደጋጋሚ መተኛታቸው ከዚህ ነገር ጋር ተያይዞ ይነሳል። ሌላው የተነከሰችው ኮክ ልክኛ፣ ይሄ አሁን እኛ ሀገር ኮክ አፕል አይነት ነገር ነው። የተነከሰችው ኮክ የሚልም አለ። ይሄ ታሪክ ከጥንታዊው የዥ ስርወ መንግስት የመጣ ነው። የዌይ መስፍን ሊንግ ይባላል እና ተወዳጅ የሆነ ሚዜ ነበረው ሺያ የሚባል እና እነዚህ ሁለቱ ግንኙነት እንዳላቸው ይገለጻል። ሚዜ ሺያ አንድ ጊዜ በከፊል የተነከሰችውን ኮክ ለመስፍኑ ያካፍለዋል መስፍኑን ፍቅሩን በመግለጽ ጣፋጩን ኮክ ሊያካፍለኝ እስከዚህ ድረስ ይወደኛል ብሎ አመስግኖታል። ስለዚህ እነዚህ ሁለት ግለሰቦች ግንኙነት አላቸው ብለው ያምናሉ። ይህ እንግዲህ የቆየ ታሪክ ነው። ሌሎችም በሀን ስርወ መንግስት ዘመን ከሞላ ጉደል ሁሉም ነገስታት ከወንድ ባለሟሎቻቸው ጋር ግንኙነት እንደነበራቸው በታሪክ መዛግብቶች ውስጥ አግኝቻለሁኝ። በሶንግ ስርወ መንግስትም ከ96 እስከ 1279 ዓ ም የግብረሰዶማዊነት ባህሪ በወንዶችም ሆነ በሴቶች ዘንድ እንደ ፋሽን የሚቆጠርብ

በዚህ ዘመን ታዲያ ወንዶችም ሆኑ ሴቶች ግብረሰዶማዊ ግንኙነት ቢፈጽሙም የቤተሰብ መስመርን ለመቀጠል ሲባል ማግባትና ልጅ መውለድ የአባትና የእናት ግዴታን ግን ማሟላት ይጠበቅባቸው ነበረ ማለት ነው። ሌላው የኋለኛው ኢምፔሪያል ዘመንን ሚንግና ቺንግ ስርወ መንግስታትን ስናይ ራሱ አመለካከታቸው መለወጥ የጀመረው በኋለኛው ኢምፔሪያል ዘመን ሲሆን ይሄም ለውጥ ከውስጣዊ የህግ ማሻሻያዎችና ከውጭ ተጽዕኖ ጋር የተያያዘ ነው። ሚንግ ስርወ መንግስት ከ1368 እስከ 1644 ዓ ም ነበረ። እና በዚህ ዘመን መገባደጃ ላይ በተለይ ደግሞ በጃንጂንግ ንጉሰ ነገስት ዘመን ፀረ ግብረ ሰዶባዊ ህጎች መተግበር ጀመሩ ማለት ነው። ለመጀመሪያ ጊዜ በአዋቂ ወንዶች መካከል የሚደረግ የግብረ ሰዶባዊነት ድርጊት በህግ ተከልክሎ ነበረ። አንዳንድ ምሁራን ግን ይህንን ለውጥ በሞንጎሊያውያን ተጽዕኖና በህግ አውጭነት ጥብቅነት መጨመር ያያይዙታል። ሞንጎሊያውያን እነሱ ጣልቃ ገብተዋል በዚህ ነገር ይላሉ። ቺንግ ስርወ መንግስት ከ1644 እስከ1912 ዓ ም በ1740 ዓም በወንዶች መካከል የሚደረግ የግብረ ሰዶማዊነት ወሲብ በህግ ወንጀል ተብሎ እንዲቀጣ ተደረገ ማለት ነው። ከዛ ልክ ነው ብለው ቢኖሩም ከዛ በኋላ ግን ወንጀል እንደሆነና ለዚህም ወንጀል ህግ እንደተደነገገለትና ቅጣትም እንደተደረገለት ነው ይሄ መረጃ የሚያሳየውና ሆኖም አንዳንድ የታሪክ ምሁራ እንደሚሉት ይሄ ህግ ተግባራዊነቱ ከምዕራቡ ዓለም ከነበሩት አቻ ህጎች ጋር ሲነጻጸር ግን በጣም ይላል ነበር ይላል ይህ ለውጥ በተወሰነ ደረጃ ከአውሮፓውያን ጋር በጨመረው ግንኙነት የሞራል አመለካከቶችን በመዋስ ወይ ደግሞ እነሱን እንደዚህ እኮ ይላሉ በማለት ሊሆን እንደሚችልም ይታመናል ሌላው ሶስተኛው ክፍል ዘመናዊው ዘመን ነው ከሀያኛው መቶ ክፍለ ዘመን ጀምሮ እስከ ዛሬ ድረስ ያለው ማለት ነው በ1907 ዓ ም የቺንግ ስርወ መንግስት የጥንታዊ ህግን በማንሳት ግብረ ሰዶማዊነት ከወንጀል ተራ ተሰርዞ ነበረ ነገር ግን ቻይና ህዝባዊ ሪፐብሊክ በማኦ ዜዲንግ መሪነት ከተመሰረተች በኋላ ከ1949 ዓ ም ጀምሮ እስከ 1990ዎቹ ድረስ ግብረሰዶማዊነት እንደ የቦርዣ መበላሸትና ሆሊጋኒዝም ይሉታል እንደነሱ በመፈረጭ እንደገና በህግ የሚያስቀጣ ሆነ ማለት ነው። ተለዋዋጭ ነው ያልኳችሁ ከላይ በመግቢያው ላይ ለዛ ነው። አንዳንዴ ወንጀል ይሆናል፣ አንዳንዴ ደግሞ ልክ እንደ ባህልም ያዩበት ጊዜ ነበረ በቀደሙት ዘመናት። በዚህ ጊዜ ውስጥ ግብረ ሰዶማውያን ሰዎች ወደ አእምሮ ሆስፒታል እንዲገቡና በኤሌክትሮኒክ ህክምና ቴራፒ አይነት ማለት ነው። የመሰሉ አረመኒያዊ ዘዴዎች እንዲታከሙ ይደረጉ ነበረ ማለት ነው። ህጉ በጣም ከብዶ ነበረ በዚህ ጊዜ። ከዛ ደግሞ ዘመናዊው ለውጥ መጣ በሁለት ወሳኝ ዓመታቶች፣ በ1997 ዓ ም የግብረ ሰዶሞዊነት ድርጊት ከቻይና የወንጀለኛ መግጫ ህግ በይፋ ተሰረዘ ማለት ነው። ከዛ 201 ዓ ምት ደግሞ ቻይና ግብረ ሰዶሞዊነትን ካምሮ ህመሞች ዝርዝር ውስጥ አስወገደችው ማለት ነው። መጀመሪያ ይሄ በኤሌክትሪክ ሾክ ቴራፒ የመሰሉ አረመኒያዊ ነጋዴዎች እንዲታከሙ የሚደረግ የነበረው ያ ነገር ተሰርዞ ከህመም ዝርዝሮች ውስጥ አወጣችሁ ማለት ነው በ2001። ይህም በኤልጂቢቲኪው ማህበረሰብ ውስጥ ይሄንን መብትና ታሪክ ትልቅ ምዕራፍ ነው ያሉበት እና ጮብ የረገጡበት ጊዜ ነበረ። የአሁኑ ሁኔታ 2025፣ እንግዲህ የቻይና መንግስት ለግብረ ሰዶማውያን አሁን ያለው አመለካከት አሻሚና ወጥነት የጎደለው እንደሆነ ነው የሚታየው አሁንም አልጸደቀም። ያው በህግ እንደደነገገችና ና ከአፕ ላይ እንደወረደ ሌሎችም እንቅስቃሴዎች እንደጀመረች እየተነገረ ነው። ግን ደግሞ አሁንም ወደ ላይ ወደ ታች የሚል አቋም ስላላት ደግሞ ነገ ይህን ነገር ደግሞ መልሳ ልትቀበለው ትችላለች የሚሉ ተቺዎችም ብቅ እያሉ ነው። ዛሬ በቻይና ለምሳሌ ትልቁ ፈተና ኤልጂቢቲኪ ሰዎች ከሚያጋጥሟቸው ትልቁ ችግሮች ከቤተሰብ የሚመጣው መድሎ እና ግፊት ነው ይላሉ። ወላጆች ልጆቻቸው እንዲያገቡ፣ የቤተሰብ ስም እንዲቀጥል ከፍተኛ ጫና ያደርጋሉ። ይህም ብዙ ግብረ ሰዶማውያን ዝንባሌያቸውን እንዲደብቁ ወይ ደግሞ ወደ ተቃራኒ ፆታ ጋር ብቻ እንዲገቡ ያስገድዳቸዋል ይላል። በተጨማሪም ደግሞ የመብት ተሟጋች ቡድኖችና የኤልጂቢቲኪ መግለጫዎች በመንግስት በኩል እየተገደቡና እየተቆጠቡ ነው የሚል አሁኑ መረጃ። ይሄ እንግዲህ የቻይና የግብረሰዶማውያን ታሪክ እጅግ ውስብስብነት ያለው እስካሁንም የቀጠለው ወደ ላይ ወደታች እያለ ቢሆንም አሁን ግን የወሰደችው እርምጃ ከአፕ ስቶር ላይ ከእያንዳንዱ ፕሌይ ስቶር ላይ ማውረዷ ብቻ ሳይሆን በአካባቢዎችም ለምሳሌ የሚገናኙባቸውን ቦታዎች መዝጋት፣ የሚያደርጉትን ቅስቀሳ አንዳንድ የፌስቲቫል ካላቸው እነሱን ማገድ፣ ይህንን ሁሉ ብሎ እርምጃ ነው እየወሰደች ያለችው ማለት ነው። ስለዚህ ቻይና የግብረ ሰዶማውያንን ሕይወትና መብት የሚመለከቱ የመገናኛ ብዙኃንና የመስመር ላይ ይዘቶችን የመገደብ እርምጃዋን በከፍተኛ ሁኔታ እያጠናከረች እንደሆነ በርካቶችም ደግሞ በዚህ ክስተት ፀጉራቸውን እየነጩ እንደሆነ ነው የተነገረ ያለው። እነሱና እነሱን መሰሎች ማለት ነው። እንግዲህ ብሉድ እና ፊንካ የተባሉ በቻይና ውስጥ በሰፊው ጥቅም ላይ ይውሉ የነበሩ ሁለት ትላልቅ የግብረ ሰዶማውያን የፍቅር ቀጠሮ መተግበሪያዎች አሉ። ከአፕ ስቶር እና ከብዙ የአንድሮይድ መደብሮች እንዲወገዱ ነው የተደረጉት። ይሄ እርምጃ የተወሰደውም በቻይና ዋናው የኢንተርኔት ተቆጣጣሪና ሳንሱር አካል በሆነው የቻይና ሳይበር ስፔስ አስተዳደር ነው። በእነሱ ትእዛዝ ነው አፕል ይህንን ያረጋገጠ ሲሆን በምንሰራባቸው አገር ህጎች እነዚህን እንከተላለን በማለት ነው ሁለቱም መተግበሪያዎች ከቻይና ማከማቻ ሙሉ ለሙሉ እንዳስወገደ የተገለጸው ከዚህ በፊትም ዓለም አቀፍ ደረጃ የታወቀው ግራይንደር የተባለው የግብረ ሰዶማውያን መተግበሪያ በ2022 ዓ ም ከቻይና አፕ ስቶር ተወግዶ ነበረ። አንዳንዶች የመብት ገደብ ማጠናከር ብለው የጻፉትም አለ። ይሄ የመተግበሪያዎች መወገድ በቻይና ባለው የኤልጂቢቲኪው ማህበረሰብ ላይ ከሚታዩት ሰፋፊ ገደቦች መካከል አንዱ ነው በቅርብ ዓመታት እንኳን ዋና ዋና የግብረ ሰዶማውያን መብት ተሟጋች ድርጅቶች እንዲዘጉ ተደርገዋል። በትላልቅ ማህበራዊ ሚዲያ መድረኮች ላይ የግብረ ሰዶማውያንን ይዘትና አካውንት የማሳነስ ወይ ደግሞ ሳንስ ወይ ማድረግ እርምጃዎች ተጠናክረዋል። ሌላው በመገናኛ ብዙሃንና በትምህርት ቁሳቁሶች ውስጥ የኤልጂቢቲኪው ይዘቶች እንደ ብልግና፣ እንደ ነውር፣ እንደ ኃጢአት፣ እንደ ወንጀል ተደርገው በመፈረጅ ቁጥጥር እየተደረገባቸው ነው። እንግዲህ እንዳጠቃላይ በአንድ በኩል ቻይና ግብረ ሰዶማዊነትን ከ1997 ዓም ጀምሮ ከወንጀል ተራ በማስወገድ ህጋዊ አደርጋለች ከላይ እንዳልኳቸው በሌላ በኩል ደግሞ የግብረ ሰዶማውያንን ህይወት በይፋ የመግለጽ ነጻነትና የመሰባሰብ መብት ላይ ከፍተኛ ቁጥጥርና ገደብ እየጣለች ነው። እንግዲህ ይህ ሁኔታ በፖለቲካ ቁጥጥርና ማህበራዊ ወጋ አጥባቂነት ምክንያት እየተከሰተ ያለ ወደኋላ የመመለስ ምልክት ነው ያሉት ነው። ስለዚህ እንግዲህ ይሄ ሁኔታ ግን አሁን በዚሁ የምትቀጥል ከሆነና ጫናው እሷ ላይ የሚበረታ ከሆነ ሙሉ ለሙሉ ቻይና ልክ እንደ ራሽያ ይህንን ነገር ታስወግዳለች ና ዓለም ሰላሟን ታገኛለች ብዬ አስባለሁኝ እኔ ግን አሁን የጀመረችው ነገር እግዚአብሔር የምናመሰግንበት ነው። እንግዲህ ቻይና ምታከል ሀገር በጣም በግብረ ሰዶማውያን የተጥለቀለቀች እንደሆነች በጣም ጸያፍ የሆኑ ሕይወትን የሚኖሩ ዜጎች እንዳሏት በጣም ብዙ መረጃዎች እያየሁኝ ነበረና ና ያንን ነገር ራስ ወገዳ የሰው ልጅ በክብሩ እንዲኖር ለማድረግ እየጣረች ያለችውን ሁኔታ እናበረታታለን። በተለይ ደግሞ ሩሲያ ሁሉም የብላድሚር ቪላድሚሮ ፑቲንን መንገድ ቢከተል ዓለማችን የተሻለ መልክ ይኖራታል። ፕሬዚዳንት ቭላዲሚር ፑቲን በሩሲያ ውስጥ የግብረ ሰዶማውያን ማህበረሰብ ኤልጂቢቲ እነሱ እንደሚሉት መብቶችን በተመለከተ የወሰዱት እርምጃ በጣም ጥብቅ እና ዓለም አቀፍ ትችትን ማስነስቷል። ባለፈው ሳምንት ማለት ነው። ይህ የፑቲን እርምጃ የሚያሳየው ፑቲን የምዕራባውያን ተጽዕኖ ብለው የሚጠሩትን ነገር ለመዋጋትና ሩሲያ በባህላዊ እሴቶች ላይ መመስረቷን ለማሳየት ምን ያህል ቁርጠኛ እንደሆኑ ማሳያ ሆኗል። በዚህ ጉዳይ ላይ ፑቲን ምን ያህል እየተዋጓቸው እንደሆነ ነው የምናየው። ፑቲንና የሩሲያ መንግስት የግብረ ሰዶማውያን መብቶችን የሚያጠፋ ሶስት ዋና ዋና ህጎችን አውጥተዋል። ይህም በሀገሪቱ ውስጥ የኤልጂቢቲው ሰዎችን ህይወት እና ደህንነት በእጅጉ አደጋ ላይ ጥሏል። የመጀመሪያው ህግ 2013 ነበር የወጣው። መጀመሪያ ላይ ህጉ ለታዳጊዎች፣ ከ18 ዓመት በታች ለሆኑ ባህላዊ ያልሆኑ የፆታ ግንኙነቶችን ማስተዋወቅ ተከልክሎ ነበረ። በቅርቡም በ2022 ፑቲን ህጉን በማስፋት ለሁሉም እድሜ ክልል ያሉ ሰዎች ላይ የግብረ ሰዶማዊነት ፕሮፓጋንዳ ማድረግን በይፋ ከለከሉ ከ ዛ ማፈን ሳንሱር፣ ይሄንን ህግ በግብረ ሰዶማውያን ህይወት ዙሪያ የሚነሱ ማናቸውም አዎንታዊ ወይ ገለልተኛ ውይይቶችን በይፋ ከልክሏል። ከዛ መገናኛ ብዙሀንና ጥበብ፣ በፊልሞች በመጻሕፍት በማስታወቂያ በስነ ጥበብ ስራዎችና በመገናኛ ብዙሀን ውስጥ የግብረ ሰዶማውያን ገጸ ባህርያት ወይ ደግሞ ግንኙነቶችን ማሳየት ማውራት ወይ መሞገዝ ህገ ወጥ ሆኗል። በሩሲያ ማለት ነው። ቅጣቱም ይህንን ህግ የተላለፉ ግለሰቦችና ድርጅቶች ከፍተኛ የገንዘብ ቅጣት ይጣልባቸዋል። ይህ ህግ በቀጥታ የትራንስጀንደር ማህበረሰብ ላይ ያነጣጠረ ነው። ዋና ዜና ታዲያ ፕሬዚዳንት ቭላዲሚር ቪላዲሚሮ ፑቲን ባለፈውም በ2023 ማለት ነው የፈጸሙት ህግ በትራንስጀንደር ሰዎች ላይ የሚደረጉ የጾታ ለውጥና የህክምና አገልግሎት ጀንደር አፍሬሚንግ ኬር ማለት ነው። በሙሉ ከልክለዋል። የሰነድ ለውጦች፣ ሰዎች በኦፊሴላዊ ሰነዶቻቸው ላይ የፆታ ማንነታቸውን መለወጥ አይችሉም። የጋብቻ መፍረስ ነው ሌላው። ከዚህ ቀደም የፆታ ለውጥ ያደረጉ ሰዎች ጋብቻቸው እንዲፈርስ ያስገድዳሉ ማለት ነው። ስለዚህ ይህ ህግ የትራንስጀንደር ሰዎችን ህልውና በይፋ የሚክድ ወደ አምሮዊ ና አካላዊ ስቃይ የሚገፋ ድርጊት ነው ብለው ደግሞ ሌሎቹ የሚከራከሩ አሉ። እነሱና እነሱን መሰል ማለት ነው እና፣ ብዙ ጊዜም የሽማግሌው የአሜሪካ መሪ በነበረ ጊዜ ከዶናልድ ትራምፕ በፊት የነበረው ሩሲያን ዲስትሮይ እናደርጋታለን ብሎ ያለው ከግብረ ሰዶማውያን አንጻር ነው። በነገራችን ላይ ነጻነትን የምትነፍግ ጨቋኝ ሀገር ብሎ ነው ሲላት የነበረው። ስለዚህ ዲስትሮይ እናደርጋታለን ከካርታ ላይ እንፍቃታለን ሲል ነበረ እሱ ግን ቀድሞ ተፋቀ እንጂ። እና ሩሲያ አሁንም ደግሞ ሰሞኑን ያወጣችው ሕጓ ደግሞ በጣም ከባድ የሚባል በርካቶችን ያስደነገጠ ሆኗል ማለት ነው። እግዚአብሔር የሚረዳን ከሆነ መሪዎች በዚህ ልክ የሚሰሩ ከሆነ ሀገራችን፣ ምድራችን ሰላም ትሆናለች ብዬ እኔ አስባለሁ ማለት ነው። ይህ በጣም ትልቅ እርምጃ ነው። ስለዚህ ቻይና የፑቲንን እጅ እንደያዘች ነው ለኔ የሚሰማኝ ውድ ቤተሰቦቻችን በዝግጅቱ ላይ ያላቸውን ሀሳብ አስተያየት ታጋሩን ደስ ይለናል አብራቸውን ስለነበራቸው ጋር ገና አመሰግናለን በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን